በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን አሜን መልክዓ አቡነ ሀብተ ማርያም በስመ እግዚአብሔር ከዓለም አስቀድሞ በነበረ በእግዚአብሔር አብንና ስምን የቅድስተ ድንግል ማርያም ስጋ ከፍ ከፍም ባደረገው በእግዚአብሔር መንፈስ ቅዱስም ከእርሱም ባለመሸሽን እና ፊደሉንም እጽፍን ዘንድ ለስሙ ሰሌዳ አሻለው። እነዚህ ዜናውን ሁሉ ከዓላማ ኖረ ያመጣ እርሱ ነውና። ሰላም ለጽንሰት ከንግግሩ ለሚያምረውና የጻድቁንም ባህታአዊ ብስራተ ለቅድት የወስቲና ማህፀን ለሆነውን ጽንሰትን ሰላምታ ይከባል። የዮና ልጅ ሐዋርያ ጴጥሮስ የተባልከው ጻዲቁ ቅዱስ አቡነ አብተ ማርያም ሆይ ፍጹምትን ከምትሆነው ትሕትና ጋር ወንድምህን መውደድ እንሻ ዘንድም የጽድቅህንን ስራን ማስተምረኝ ማስተዋልን አድለኝ። ሰላም ለዝክረ ስምከ በኋላኛውን ዘመንን ጥምን ለሚያስረሳው ከወይን ይልቅን ለሚወደደው ስም አጠራረ ሰላምታ ይገባል። ቅድስት ድንግል ማርያም ልጅ ወዳጅ የሆን ከው ጻዲቁ አቡነ አብተ ማርያም ሆይ ታማኙ ተክለ ሃይማኖትን አጥበቁ እንደለመነም እኔንም ከብዙ ሀዘንን ታድነኝ ዘንድ እለምንሃለው። ሰላም ለስእርተ ርእስከ ወለ ርእስከ፣ ለተከፈከፈውንና ለተቆናዘለውን የራስ ጸጉርህን እና የከበረ ርቁን አክሊል ለተቀዳጀውን ራሰ ሰላምታ ይከባል። መጥምቀ መለኮት ቅዱስ ዮሐንስ የተባልክ አንተ ጻድቅ ቅዱስ አቡነ አብተ ማርያም በደብረ ሊባኖስን ማብራቻ ንስሐ ግቡ ተጠመቁ እያልክ ታስተምረን ዘንድ የተላከው አንተ ነህና። ሰላም ለገጽከ መብልንና መጠጥን በማጣት ደንግ ባቱን ላልጠገረው እና ላልገ አልገረጠውንም እንዲሁም ሀብረ ለሚያበራውንም እና ለሚያንጸባረቀው ገጽህን ሰላምታ ይገባል። እንግዳን አቀባበል መልካሙን የሚሆነው የአብርሃም የተባልከው ጸድቁ ቅዱስ አቡነ ሀብተ ማርያም ሆን ክፉ ከሚሆነው በደልን

ከእናቱን ማኅፀን ሳለ መርጠ መረትኩ የሚያምነውንም ሁሉን ስለ እርሱንማ ማረኩለት። ሰላም ለመላእትከ ወላየንት ወይ ወለ አእናፍከ ቅላትን እንደ ሮማና ቫን ለሆነ ጉንጮችና ቁጥራቸው ሁለት ለሚሆኑት አፍንጮች ሰላምታ ይገባል። የተክለ ሃይማኖትም የቤቱ ሹመትን የምትሆን አለቃ ጻድቁ ቅዱስ አቡነ አብተ ማርያም ሆይ ከአምስቱ መክሰብቶችን ታደነን ዘን እግዚአብሔር ርስቱን በምትሆነው ደብረ ሊባኖስን ማሰልጥነን። ሰላም ለከናፈረ ከ የትግስትን መዝጊያ ላደረጉትን ከናፈረ ሰላምታ ይገባል። ክፍልህንን ከሰማይ መላእክትን የሚሆነው ቅዱስም ሚናስ የተባልከው ጻድቁ ቅዱስ አቡነ አብተ ማርያም ሆይ ሰማያን ያጸና ክርስቶስን በግርማ በማስፈራራት በሚመጣበትን ጊዜ በልመና ነፍሴንን ከስላሴ ፊትን አሰማማት። ሰላም ለአፍከ ዓለምን የፈጠረ ጌታ ፈጽሞ ከማመስገን በቀር የበደልን እህልን ላልቀመሱት አፈ ሰላምታ ይገባል። ፃዲቁ ቅዱስ አቡነ አብተ ማርያም ሆይ አስቀድሞ የጥበባትን ልሳን ገንዘብ እንዳደረካት ፍጹም በሆነው የአጥያቴን ነገር በበዛበኝን በስጋ ገበያ እንዳልቀር ፈጽመ ገንዘብን አድርገን። ሰላም ለአስናኒከ ወለ ልሳንከ ሳቅን ላለመዱትን ጥርሶችን ከረኛ ጠባቂዎችን ጋር ላልተሳለቀ ሆነ ልሳንን ሰላምታ ይገባል። ጻድቁ ቅዱስ አቡነ አብተ ማርያም ሆይ ከበረህም በመላእክት ዘንድ ታወቀ በስምንም የተራበውንም ያጠገበ የተራቆተውንም ያለበሰም አረፊያውንም ባጠ በአጠገብህ አደረከው። ሰላም ለቃለከ አራቱ ወንጌላትንም ለሚናገሩትና ለሚያስተምሩትን ቃለ ሰላምታ ይገባል። ክፉ የሆነውን መልአክ ሞትን የሚያስጠ ያሰጠው ያሰጠመውም እርሱ ነውና ስድስቱ ቃላት ወንጌልን ይፈጽም ከባሪያ ጻድቁ ቅዱስ አቡነ አብተ ማርያም ወሰባቱ ብርሃናትን ወደ ተተከሉበትን ቦታ እንዲሆን ጋቶችን አስሩ ወደሚሆኑትን አዳራሾችን ማስገባኝ።

በሚመጣበትን አለም ገጽን እናሳየን። ሰላም ለከሳድከ የክብርን ማምላክ ልዕልና ጌጡ ለተባለውን በምህራን መልክዓ ጻዲቁ እጅ አስኪማን ላደረገውን አንገተ ሰላምታ ይከባል። የተመረጥከው ጻዲቁ ቅዱስ አቡነ አብተ ማርያም ሆይ ልመናን በሁሉም የታወቀ ነውና፣ በረዴት ሚችንም ማህበርን ሰውረን

ለደረበ ሊባኖስ እና እና ስምህንም ጠርቶ ጤና የተገኘንም ማን ነው? የዓለምን ብርሃናትን ጌታ ያንተ ወድኋልና ሰላም ለዘባነከ በክርስቶስ ትዕዛዛትን ወደ ኋላ እስክት ገባ ድረስ የውሃንና መግጃነት ለለያትን ጀርባህን ሰላምታ ይከበርከ ወጣ አምላክ ቃል ኪዳን የተቀበልከውን ካህኑ አገልጋዩ ጻዲቁ ቅዱስ አቡነ አብተ ማርያም ሆይ የተረ

ማደሪያውን እንዳጣ እንደ ብቸኛውን ወፍ በቀንና በሌሊትንም በየሀገሩን እንዳልወድቅ በልቤ ውስጥንም ፍቅርንም ማስቀምጥልኝ አሳደርብኝ። ሰላም ለእራእከ ዝረ በስመ ስላሴ ዝርዋን የሆኑትን የተበተኑትን በጎችን የምታገል የሚታገዱበት የሚጠብቁበት የሃይማኖትን በትል ለጨበጠው መዳፍ ሰላምታ ይገባል። አርመሞና የጸጥታን መንገድ መገኛ የሆን ሰው ጻድቁ ቅዱስ አቡነ ሀብተ ማርያም እንደ ብረት ጠንካራ የሆነው ጸሎት ከመፍቀም ከምንም ታድነን ዘንድ ዳግመኛ ቃልህን ነፍሴንን እንቅስቃሴ እርፋት መሸፈኛም ይሁንልኝ። ሰላም ላአጽበእከ ወላጽፋረከ እርስ በራሳቸው ለሚያመሰ ለሚመሳሰሉት እንዲሁም በላያቸው ላይ ለበቀሉት ነጫጭ ለሚሆኑትን ጥርሶች ሰላምታ ይገባል። የገነትን ደጃፍ ጠባቂ ባለማልም መልአክ የተባልከው ፃዲቁ ቅዱስ አቡነ አብተ ማረያም ሆይ ነፍሴንም የሰማይ ማውሬ ዳብሎስን በቀንና በሌሊት እንዳያስደነግጣት የኃጢአቴን ጭቃን

ሰላም ለልሳኔ ነገ ከውስጥም የኬፋ የእውነተኛ እጅም መክፈቻ ቁልፍ የሚገኝባትን መጻሕፍትን ቃል ማረፊያ በለም ሆነው ልብህ ሰላምታ ይገባል። የአልፋ ጌታዬ ትእዛዛትን ጻፊ ፈጻሚ መላክን የተባልከው ፃዲቁ ቅዱስ አቡነ ሀብተ ማርያም ሆ ዘለፋ የሌለበት ስምህንም መጥራት ስምህንም አጠራርህንም ተስፋ ላጣሁን ለእኛንም ከመፍገምገምንም

ጉዳይ ለሚሆን ብርትህ ሰላምታ ይገባሉ። ወልደ ማርያም የመረጠ ቅዱስ ዮሐንስ የተባልከው ታሪክ ቅዱስ አቡነ አብተ ማርያም ሆይ የእጅህን መብራትን በበደል ፊት ከባህዮ የተነሳ ከጠፋውንም በኋላ ከቀድሞን ይልቅንም ይታየው ሰባቱ እጅን በበልጡ አማረ። ሰላም ለአቃዊ ጽከ ወለአቋ የጽከ የንጽህናንና መታጠቂያን ለታጠቀው ጭንህና ለዓለምን ፍትወትነትን ብላ በተለራጉ አጓዛች የሰላምታ የክብር ጻድቁ ቅዱሳዊን አብተ ማርያም ሆይ ፈጣሪ በአንተ ላይ በክፋት ለተነሱትንም በምረቀን በላይም በበላከ ጊዜ አንተን ከመካከላቸውን ለይቱን አዳነ። የዋሁ በሆነውን አባት ላይ ነው እውነተኛ ሳየን። ሰላም ለአብራኪከ ወለአጋርከ በየሰዓቱ ለሚሰግዱትንም ጉልበቶችህን እና ህግን የሰራው ጌታዬን በመወዳደር ላቆመውንን እግሮች ሰላምታ ይገባል። በየዕለቱ የነግ የችግረኞችንም ልመና የምትሰማ ፃዲቁ ቅዱስ አቡነ አብተ ማርያም ሆይ ምሕረትን ከበዛ አምላካችን ዘንድ በከንቱ እንዳይጠፉ ለእኛም ለምንልን ሰላም ለሰኮናዊ ከወንጌልን ለመስበክንና የንባብንን ቃል ያጎደለውን ካህኑ ለመገሰጽንም ለማስተማርም ለተጸፋ ለተፋጠነውንም ተረከዘ ሰላምታ ይገባል። ጻዲቁ ቅዱስ አቡነ ሀብተ ማርያም ሆይ ጽንሰትህ ንከ ቅዱስ ዮሐንስን ጽንሰት ማይለይምና የዋቲ የሆነችውን እናትህን በትካዜ ሆና ቤተ እግዚአብሔርንም ብትዝ

የጀርባን ግርፋት የሰው ልጆች ልቦና እንዴት ስንቻላቸው። ሰላም ለአጽባ እግሬከ ወለ አጽፋረከ ቁጥራቸው አስር ለሚሆኑት ለእግርህ እንጣቶች መልካቸውንም በረዶ ለሚመስለውን ጥፍሮች ሰላምታ ይከባል። ጻድቁ ቅዱስ ፍሬ የበዛንም ብዙ ጻድቁ ቅዱስ አቡነ አብተ ማርያም ወጌታዬ በመረጠህንም የጻድቁ ማህበር አደባባይ ከሁሉ አስቀድሞ ለርሱ ትግስት ትሰግደን ዘንድ አይደለም። ሰላም ለቆምከ ወለመልክከ የአዳምን አካሉን አካሉን ለሆነው ቆምከ የጸዳሉ መልክን ለሚወድደውን መልክ ሰላምታ ይገባል። ጌታችንና ኢየሱስ ክርስቶስን ቃል ይፈጽም የፈጸምከውን የተመረትከውን ጻድቁ ቅዱሳዊን አብተ ማርያም ሆይ

ደሞ ሲስጋንን ሳይሰወር አዳ አዳም ልጆች ሆነ ሁሉ ለተገለጠው በድነ ስጋ ሰላምታ ይገባል። ጻድቁ ቅዱስ ሆይ የቅዱስ ሚካኤልን ባለማድነቅ ተብለህን የተላከው አንተ በጥልቅ በጥልቅና ውስጥን የሚገኙትን የሰው ነፍሳትንም በምታወጣ ጊዜ ጠቃሚ የሆነችን ጸሎትን ለእኔ ትድረስልን። ሰላም ለግንዘተ ስጋከ የደጋግን ካህናትንና እጀን ለተፈጸመውን እና መሃዛቸውን ስኒን ሽቶ ባለ በሚሆነውን በንጽህና ሃይማኖትን ልብስም የተከናወነውን ግንዘተ ስጋን ሰላምታ ይገባል። ወይንንና መሃር የጠዋልከውን ጻድቅ ቅዱስ አቡነ አብተ ማርያም ሆይ ከአስቸጋሪ ሀዘን አረ አረፈባትን ዘንድ ሁለንተናውንም ብርሃንን ወደ ሆነውንም መደር ያስገባኝ። ሰላም ለመቃብር ከአባታችን የሆነ ጻድቅ ውግእ ተክለ ሃይማኖትን አጽሙን ባረፈበትን በደብረ ሊባኖስ ገዳም ለሆነው መቃብር ሰላም ይከበል። ጻድቁ ቅዱስ አቡነ አብተ ማርያም ሆ በመታመንህን በፍቅር የተስማማውን ብሩጫህን ጥሩፋታቸውን የፈጸምከው ኤልያስ እና ፊልጶስን ስማቸውን የጣፈጠ እንደሆነ የአንተንም ስምንም የጣፈጠ ነውና። ሰላም ለመቃብር ከለጻድቃኑ ቅዱስ አቡነ ተክለ ሃይማኖት አባታችን የመቃብሩ ዘወግ ተዛማች ለሚሆነው መቃብር ሰላም ተይክበል። ፃዲቁ ቅዱስ አቡነ አብተ ማርያም ሆይ ፍቅርህንም በላይን ተንሰራፋ በደንን ሙታንን እንዳስነሳውንም እንደ ኤልያስ መቃብርን ያንተን መቃብርን መረጥኩት ምንቱ አስዮ ለእግዚአብሔር እንገዕት የስምን መታሰቢያን እንገልጥም ዘንድ ለአደለኝም ለእግዚአብሔር ምን እከፍለዋለሁ? ስንፍናነና የማትወደው ጠቢብን ጻድቁ ቅዱስ አቡነ አብተ ማርያም ጥበብን ጥበብን በፍቅርም የሰነፎችን ልብ ውስጥም ማደሪያን አበጃ አበጀች አነጻች ሰባቱ ምሰሶችንም አቆመች። ትጓአነ የምትሆነ ጻድቁ ቅዱስ አቡነ አብተ ማርያም

ለዝንቱ ቃለ ማህሌት የተወሰነ እንቱ ድርሳነ ይህንን ምስጋና ቃል ድርሳናትን በቃልን የሚያነበውንም፣ በጆሮን የሚሰማውን እግዚአብሔርን አሮ በሚሆነው በአብ ኪዳን የጠየከውንም የተናቀውንም ልቦና የሚያቃልለውን ግን እንደ ዳታንንና እንደ አቤሮንን ፍድቀን ኩነን ይኮነናል። ደብረ ሊባኖስን ቀድሞ ከሰማይንም በታችም ያልተሰማውንም የተለየ ይሁን የሚያስደንቅን ዜና ነገርን ተሰማ። በደልን ለሚያስተስሪያንም ለካህኑ ጻድቁን ቅዱስ አቡነ አብተ ማርያም ውሃ የተሸሸገውን ትገልጥን ዘንድ እንቢ አላለችም። ቀላ ቀላ የሚስጥራቶቻችንን ትናገር ዘንድ ከፍ ከፍም አለች። የአባታችን የጻድቁ ቅዱስ አቡነ ሀብተ ማርያም አምላክ ቅዱስ እግዚአብሔር ሆይ፣ እኔንም አገልጋይህን ሀገራችንን ኢትዮጵያ ትራራ ቤተ ክርስቲያን በጸሎታችሁ በቆማችሁ ጊዜ አስቡን፣ አትርሱን ያሉትን ወገኖቻችን በአብወል መንፈስ ቅዱስ ለተጠመቁት መመናን ሁሉ በስደት ያሉትን ወገኖቻችን በእስር ቤት ሆነው የሚሰቃዩትን በደዌ ዳኛ ሆነውን በእማም የተሰቃዩት ወገኖቻችን ከመከራ ዝጋ ከመከራ ነፍሰ ውረን ለዘላለሙ፣ አሜን አሜን አሜን አሜን፣ ይሁን ይደረግልን። አቡነ ዘወሰማያት የቅዱስ አቡነ ሀብተ ማርያም በረከት ረዴት ይደርብን፣ አሜን። አቡነ ዘወሰማያት መንግስት